አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ድሪም ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬም በአዲስ ቪዲዮ መጥቻለሁ። ይህም ደግሞ የአንድ ሰው ጥያቄ ነው። አስተያየትም ይሁን ገጠመኝ እንደዛ አይነት ነገር ነው እና አብረን እንየው። እንዲሁም ጥያቄም አለ እሱንም አብረን እናያለን ማለት ነው እና እንደተለመደው ላይክ ቪዲዮ ላይክ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ አብራችሁ ይቆዩ። ጽሁፉ እንደዚህ ይላል። አሰላሙ አሌይኩም፣ እንዳላበዛብሽ፣ በእውነታው እኔ የስሂር ተጠቂ ነኝ እና እንቅልፍ የለኝም። ግን የሚገርመኝ የአንቺን ቻናል ከፍቼ ጥሩ እንቅልፍ ይወስደኛል። ቁርአንም ዚክሩም አለ እና ስነቃ ዳውንላውድ ያደረግኩት ራሱ እየቀየረ ስታወሪ አገኘዋለሁ እና እኔ ስሰማሽ አልጠግብሽም። ህልምም ያስቸግረኛል። ያ እያሽቃበጥኩ አይደለም ግን እንቅልፌን ስለሚያመጣልኝ ደስ ብሎኛል። ሌሎቹም እንደኔ ይሆኑ ይሆን? በሳይኮሎጂ ከምን ይታያል ፈትነኝ ይላል። ግድሜ ዋሊኩም ሰላም፣ ለሰላምታሽ ምላሽ ሰጣለውኝ። ከዛ በመቀጠል ያቀረብሽልኝ ጉዳይ በኢማም እቢን ሲሪን የህልም ትርጓሜ መርሆች ላይ ብቻ ሳይሆን ከእስላማዊ መንፈሳዊና የስነ ልቦና ወይም ሳይኮሎጂ አንጻር በሚከተለው መልኩ እንመለከተዋለን። በመጀመሪያ ስሂር ወይም ደግሞ ጥንቆላና የእንቅልፍ መታወክን አስመልክቶ በእስልምና የእምነት መሰረት ሲሂር ወይም ጥንቆላ የአካል የስነ ልቦናና መንፈሳዊ ጉዳዮች ሊያስከትል ይችላል ማለት ነው ጉዳዮችን ሊያስከትል ይችላል ማለት ነው። የአንቺን እንቅልፍ ማጣት ደግሞ እና የህልም መባዛት ማስጨነቅ ከስሂሩ መገለጫዎች አንዱ ሊሆን ይችላል። መንፈሳዊ መፍትሄ፣ እስላማዊ እይታ በእንደዚህ አይነት ሁኔታዎች ውስጥ የሚመከር ዋና መፍትሄ በቁርአንና በዱዓ መታከም ነው። የስሂር ተጽዕኖ ለመቀነስ የሚከተሉትን ማድረግ አለብሽ አንደኛ፣ ሩቅያ በተለይ ሲሄርን የሚሽሩትን የቁርአን አንቀጾች ለምሳሌ ፋቲሃ፣ አልፈለቅ፣ አንናስ እና አልኢኽላስ በተደጋጋሚ ማዳመጥ ወይም ማንበብ ይጠበቅብሻል ማለት ነው። የእንቅልፍ ዚክር ይሄ ደግሞ አስካር ነውም፣ ወይም ደግሞ ከመተኛትሽ በፊት የምታደርጊያቸው ዚክሮች ወይም ዱዋዎች በጥንቃቄ ማድረግ ይጠበቅብሻል ማለት ነው። ከዛ ውዱ ውሃ መታጠብ ያኔ በውዱ መተኛት ከሸይጣን ጥበቃ ያስገኛል ማለት ነው። ከዚህ በመቀጠል ደግሞ ያው የኔ ቪዲዮ የህልም ፍቺዎችን እና እንደዚሁም ስለ ሩቅያ የሚያወሩ አንዳንድ ቪዲዮዎች አሉኝና የትኛውን እንደ ሰማሽው ወይም እንደወደርሹው ባላቅም ግን ያኔ የኔ ዋናው አላማ የህልም ፍች ወይም የህልም ትርጓሜ ነው እና ምንድን ነው የህልም ፍች ቪዲዮ እና የመረጋጋት ስሜት በሳይኮሎጂ አንጻር። የህልም ፍች ቪዲዮዎችን ማዳመጥሽ እና እንቅልፍ መውሰድሽ ማለት ነው ሰላም የማገኘት ሁኔታ ከሳይኮሎጂ አንጻር ሲታይ በሁለት ዋና ዋና ምክንያቶች ሊከፈል ይችላል ማለት ነው። የመጀመሪያው መተማመን እና አይምሮዊ መረጋጋት ሊሆን ይችላል። ይህ ማለት ተስፋ ማገኘት ማለት ነው። የህልም ፍቺው የሚናገረው ነገር ምንም እንኳን የተለየ ህልም ባይሆንም እንኳን ችግርሽ መፍትሄ አለው የሚል አዎንታዊ መልእክት ይሰጣል ማለት ነው። ይሄ ደግሞ በአእምሮሽ እፎይታ እንደሚያስገኝልሽ በመጠባበቅ ምክንያት ትረጋጊያለሽ ወይም እንድትረጋጊ አድርጎሻል ማለት ነው ነው ሌላው የደህንነት ስሜት ሊሆን ይችላል። በእስልምና ውስጥ የህልም ፍች የእውቀት ዘርፍ ነው። አንድን የሃይማኖት ሊቅ ህልም ፈቺ ማዳመጥ እኔ መሆንኩ ሌላ ማለት ነው። ከፍተኛ ስልጣን ያለው ሰው እንዳለና ጉዳዮችሽ በቁጥጥር ስር እንደሆኑ የሚል ስሜት ይፈጥርብሻል። ይህም ደግሞ የጭንቀት መጠንሽን ይቀንሳል ማለት ነው። ሁለተኛው ደግሞ የመታዘዙ ውጤት ነው። ይህ ማለት የድምፅ ምት ነው። ይህም ማለት የህልም ፍችው ቪዲዮ የድምፅ ምቱ እና የአወራር ዘይቤው ብዙውን ጊዜ ረጋ ያለና ተደጋጋሚ እንደ እንቅልፍ መዝሙር ሆኖ ሊያገለግል ይችላል ማለት ነው። ያ ማለት ደግሞ ልማድ መፍጠር ሊሆን ይችላል። የአይምሮሽ ስርዓት የቪዲዮውን ድምፅ ከመረጋጋትና ከእንቅልፍ ጋር ያቆራኘ ስለዚህ ያቆራኘዋል ማለት ነው። ስለዚህ ቪዲዮውን እንደ ከፈትሽው የመተኛት ልማድ ፈጥሮብሻል ማለት ነው። ሌላው ደግሞ ትኩረትን ማዘናጋት ሊሆን ይችላል። የሲር ተጠቂ መሆንሽ አእምሮሽን በከፍተኛ ንቃት ውስጥ ያደርገዋል። ስለዚህ የህልም ፍች ቪዲዮውን ትኩረትሽን ከጭንቀትሽ ወደ የተለየ ጉዳይ ወደ ፍቹ ትርጉም ያዞራል። ስለዚህ ይህ ደግሞ በአእምሮሽ ዘና እንዲልና እንቅልፍ እንዲወስድሽ ይረዳሻል ማለት ነው ወይም ረድቶሻል እና በዚህ ምክንያት ምቾት አግኝተሻል ወይም ደግሞ እንቅልፍ እየወሰደሽ ነው ማለት ነው። ሌላው ደግሞ የህልም መባዛትሽ ሁኔታ የድጋፍ ፍላጎት ሊሆን ይችላል ማለት ነው። የህልም መባዛት ወይም ቅዠት የስነ ልቦና ጭንቀት ወይም የመንፈሳዊ ጉዳት ምልክት ሊሆን ይችላል ማለት ነው። የህልም ፍች ቪዲዮውን እየሰማሽ የሚሰጥሽ ሰላም የመፍታት ፍላጎት መግለጫ ነው ማለት ነው። አንቺ መልስ ወይም ማብራሪያ በመፈለግ ላይ ስለሆንሽ ቪዲዮዎቹ ያንን ፍላጎትሽን በጊዜው ስለሚሞሉ አእምሮሽን እፎይታ እንዲያገኝ አድርገውታል ማለት ነው። ዋናው ነጥብ ምንድን ነው? ለዚህ ሁሉ ማብራሪያ ማለት ነው። የህልም ፍቺው ቪዲዮ ለአንቺ መንፈሳዊ የደህንነት ስሜት መፍጠር በእንቅልፍ ማጣቶች ላይ ተጽዕኖ ያሳደረ ያለውን ጭንቀት ለመቀነስ እንደረዳት መሳሪያ ሆኖ እያገለገለ ነው ማለት ነው። ይሄ በሳይኮሎጂ ዘርፍ ደግሞ የመለማመድ ወይም እና የእምነት ኃይል ውጤት ተደርጎ ይወሰዳል ማለት ነው። አላሁ አለም። እና በዚህ አጋጣሚ በተለይ የሲር ተጠቂ እንደመሆንሽ መጠን ሩቅያ የሚደረግበት የቁርአን ድምፅ መረጋጋትን ለማገኘት እንደ ዋና ድምፅ ምንጭ በመጠቀም የበለጠ ዘላቂ መንፈሳዊ መፍትሔ ሊሰጥሽ ይችላል እና ተጠቀሚበት ብዬ እመክርሻለሁ የኔ ውድ እና ስለምትወጅኝም ስለምታዳምጭኝም እጅግ በጣም አመሰግናለሁ። ውድና የተከበራችሁ የድሪም ቱ ቤተሰቦቼ ማለት የሃሊማ ድሪም ዋን ቤተሰቦቼ፣ ይህ ቪዲዮ በዚህ ያበቃል። እንደወደዳችሁት ተስፋ አደርጋለሁ። እንደዚህ አይነት አጋጣሚ ያላችሁም ደግሞ እንደዚሁ በኮሜንት ዱቅ ዱቅ አድርጉልኝ። እወዳችኋለሁ። በአጠቃላይ በሚቀጥለው ፕሮግራሜ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ። የታመማችሁም አላህ ያሽራችሁ፣ የደከማችሁም አላህ እፎይታን ይስጣችሁ። ላለሁኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።